ሰላም፣ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የወርቅዬ ቤተሰቦች እንዴት ናቸው? አማ ናችሁ? አለን ስኬር ምስኪን ጤና ናቸው፣ ጤና ነን። ሺ ከላይ ሱፊ ከላይ ሱፊ ጃኬት፣ ከስር ደግሞ የፋዘር ሸሚዝ፣ ከታች ደግሞ ጂንስ፣ ከዛ ደግሞ ጣ ጫማ አድርገህ፣ ዛሬ ደግሞ ፍቅርኛ ሰፕራይዝ ብለክል ማጣት። አቤት ቅናት፣ አቤት ቅናት፣ አቤት ቅናት አቤት በቂና ተንጨርጨርከው ቡሩኳ ቡሩኳ ይላለው ማነው ስሙ ይሄ ሁሉም ከቡሩኳ ለምደክ፣ ከቡሩኳ ለምደክ ኦሬጂ ባንቶ ላይ ሁሉም ነገር ከጸግሽ ፎቶኮፒ ታርጋለች። ሁሉም ነገር ከጸግሽ ትወስዳለች። ሁሉም ነገር ከጸግሽ ትለምዳለች። ሁሉም ነገር የጸግሽ ስታይል ነው፣ ባንቶ ላይ ማለት ነው። በንቶሌ የጸግሽ ስታይል የምታደርገው ምንድነው? ጸጉሩ አስራሩ የጸግሽ ስታይል፣ አለባባሹ የጸግሽ ስታይል፣ ጸጉሩ መስራቱ የጸግሽ ስታይል፣ ፎቶ መነሳቱ የጸግሽ ስታይል ነው። የሷ ሁሉም ነገር የጸግሽ ነው ለመደችው። አረማመዷ፣ አካሄዷ፣ ሁሉም ነገር ከጸግሽ ነው ወሰደችው። በንቶሌ አንተ ደግሞ አቶ ማን ሊበልክ እንኳ ማንም አልልም አንተን። አንተ ደግሞ ከቡሩኳ ሁሉም ነገር ከቡሩኳ ባለፈው ቡሩኳ ለሷ ወርቅ ስላሰረ አንገቶ ላይ ወርቅ ስላሰረ ሰፍሬ ስላደረገ መዝናኛ ቦታ ስለወሰደ፣ ደግሞ ዛሬ አንተ ደግሞ ከሱ ጋራ እኩል እሆናለሁ ብለህ ምን አድርግ መጣክ? ከላይ ጃኬቱ፣ ከስር ጥቁር ጂንስ ሱሪ፣ ከታች ነጠላ ጫማ፣ በውስጥ የፋዘር ሸሚዝ ለብሰ መጣክ። ወይኔ ወይኔ! ደግሞ ቤቱ አስተያየት ቤት ደግሞ መኪና መኪና አለው በውስጥ መኪና አለው ብለክ እየመጣው የአብሪሽ ስታይል መኪናው፣ የአብሪሽ ስታይል ቤቱ ደግሞ የአብሪሽ ስታይል ቤት። ደግሞ አሁን አሁን ቤት ለአንቺ አበረክት ይቻሉ ልትል ነው ወይ ስሚል ልትል ነው። በቁሳቁስ ነገር የሰው ልብ መሳት ትችልም። በተግባር ነው እንጂ በቁሳቁስ ነገር ሰው አይለወጥም አይሸጥም። እሺ። እናስለምድ እንዴ፣ ከዚህ ሁላ አይዲ ካልቻልክ፣ አይዲ ስጡን። አይዲ ሰታችሁ በኋላ ቪዲዮ ተከታተሉ። አይዲ ስጡኝ ብትለኛ፣ አይዲ እንሰጣለን። ምን ችግር አለው? አይዲ እንሰጣለን።

ነው ግዴታው ሊሆን የሚገባ ነገር ነው። ፀሐይ እንዳይነካሽ ማትግልጽ ለማረግ ያህል አብርሃም እስከዛሬ ስላደረጋቸውን ነገሮች አመስግነሽ እዚሁ ጋር ከአብርሃም ጋር ያስተሳሰራችሁን አንድ ነገር ነገር እንድትፈችልኝ እፈልጋለሁ። አንቺን ማገዝ ፈልጎ ያደረገው ነገር አለ። ኖርማል ነው ማለት ይሄ እንደ ክፋታቸው ምናምን ነገር አይደለም፣ ግን ኦልሬዲ እዚህ ጋር ማቆም ይኖርበታል። ጥሩ ስላልሆነ ከንቺ ጋር ወስዶ ነገ ከነጉዳም ያስተሳሰራችሁ ነገር ስለሆነ ይሄ ነገር እዚህ ጋር መቆም ይኖርበታል። ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ባላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ ሊደንቃችሁ ይችላል አውቃለሁ፣ ከዛ ፕራንክ በኋላ እንዴት ደስተኛ ሆና እንዴ ፈሽ ብላ መጣች ልትል ትችላላችሁ። ግን እኔ ለጠላቴ ውድቀቴን አላሳይም። ይዩት፣ ይሄ ቪዲዮ እኮ ብራንካ አድራጊ ነን ባዮቹ ይዩት። እና አይዋ የሆነች እጥን ምጥን ያለች ፕሮግራም አለችብኝ። እራት ተጋብዣለሁ ማሻአላ። እና ባሌ ላስተዋውቃችሁ ነው። ምንድነው ውጪ ነበረ ሰውየው። እሺ ሰውየው ነው ልጁ ነው የሚባ እና መጥቶ ለምን ራት አልጋብዝሽ፣ ምናምን ነገር ሲለኝ ይመቸኛል እንትን ብል አይደላችሁ። ስለዚህ አታምኙ። ምን ራሱ በነግራእግህ እንደዚህ ከመሬት ተነስተሽ ለምንድነው ዝንጥ ያልሽው ከማለታችሁ በፊት እኔ የምነግራችሁ ነገር አለ። የእውነት ዛሬ እራት ምናምን ሳይሆን አንድ ሰርፕራይዝ አለብኝ። ሰርፕራይዝ አለብኝ ብልሽ ያው ሰርፕራይዙ ምን እንደሆነ አላቅም፣ እንጂ ትልቅ ነገር እንደሆነ አውቃለሁ። ምክንያቱም እንደዚህ ያው አምሮብሽ ነይ ተባልኩኝ። ያው ያም ያለኝ ደግሞ እፉ ነው፣ በጣም አምሮብሽ ዝንጥ ብለሽ ምናምን ሲል እኔ ደግሞ ታውቃላችሁ፣ እኔ እሱን አላሳፍረውም እና በቻልኩት መጣን ደ ባለችኝ ልብስ ፈልግ ፈለግ አርጊ ለምሽ የመጥች ያለው የኔወድ ቤት ሰዎች፣ እንግዲህ ነገሩ ምንድን ነው ብትሉኝ እኔ ማላውቀውም፣ ግን የማውቀውን ያህል እናንተ ልንገራችሁ። ይሄ ነገር ስጦታ ትልቅ ነገር አለኝ ለአንቺ እስካሁን የምመኘው ነገር ምናምን፣ በቃ ብዙ ነገር ብሎኛል። የዛሬ አንድ ወር ነው ምናምን፣ ሶስት ሳምንት ወይ አንድ ወር ሰርቢ ሆኖ ነው እና የሆነ እየተጣላን ወይ ግጭት ይፈጠራል ወይ የሆነ ነገር ይፈጠራል፣ ምክንያት አያጣንም ነበር። እና አሁን ከእርቁ በኋላ የባለፈው ሰርፕራይዝ ትዛለሽ ወይ ያልኩሽ ነገር ምናምን ሲለኝ፣ እኔ ደግሞ ትንሽ ረስቼው ነበር። ምክንያቱም ቀልድ ቀልድ ነው የሚመስለኝ እሱ ሲያወራኝ ማለት ነው። እና በተደጋጋሚ እየነገረኝ ነበር፣ ግን እኔ ጭንቅላቴ ደግሞ ሙዱ የአብርሽ ነው። የአብርሽ ሙድ ይዘማጣክ ፍራንክ ቡሃላ፣ ደግሞ ባለፈው አብሪሽ 400 ዶላር 400 ብር ካፊዩ አለው፣ 400 ሺ ካፊዩ አለው። ከዛ በኋላ በርትተሽ ስራ ስሪ አለው። 400 ብር 400 ሺ ካፊዩ አለው፣ በርትተሽ ስራ ስሪ ብሎ ነበረ። ነገር ግን ቡሃላ እኛ ከዛ ዋናው ደውለን ስንሰማ፣ አራ ዲራማ ነው ፍራንክ ነው እንጂ የምን ቤት ነው ተባለ። ፕራንክ ነው እንጂ የምን ቤት ነው? ፕራንክ ነው እንጂ ቤት አይደለም። ማን ነው ቤት ያለው? ፕራንክ ነው ለዲራማ ብሎ ነው እንጂ ቤት አልገዛትም ለሷ ሳለ። አሁን ደግሞ አንተ ከሱ ወስደህ ዛሬ ደግሞ ቤት ገዝቻለሁ ብለህ ከመጣ እሱን አስመሳዮቹ አናግረው። እሺ አብሪሽ ከአንተ ከአብሪሽ አይዲያ አንተ ደግሞ ከፀጊሽ አይዲያ አንተ ደግሞ ከአብሪሽ ና ከብሩካ አይዲያ ውስደው፣ እናያለን። የፍቅር ስለሆነ እናያለን። ግድ የለም የፍቅር ስለሆነ እናያለን።

ብዛሹና በአንዳንድ እንግዲህ እልህኛው ፈዋድ ዛሬ ዞ መጣው ነገር ሲያስቸግር ብዙ ናቸው ስራዎች በጣም አስቸጋሪ ነው። እልህ ነው። እልህኛ የሆነ ሰው ነው። ከዚህ በፊት ያው ሬሚሴ ላይ መተሽ የቤት ባለቤት ሆነሻል እና በዛን ሰዓት በነበረው ሰዓት ማን የቤት ባለቤት እንዳደረገሽ ያው ይታወቃል። እና የምር ዛሬ በጣም ብዙ ነገር አይችበታል። እሱ በጣም ነው በቃ ማለት ምሔሁ መር ሶስት አራት ያገላብጠን በስተመጨረሻ እዚህ ላይ ያረፍነው ልንገራት። ፍቅር ከመንገድ በፊት ግን አይና ዋጭ ሆኖብኝ ነበር። ቤቶቹ በጣም የተሻለ ነገር ነው። አይናዋጆን ወንድ ቤቶቹ በጣም ነው የሚያማምሩት፣ የእውነት እና ደግሞ የተሻለ ነገር ማድረግ እፈልጋለሁ። እንደምታውቂኝ እልህኛ ነኝና ረጅም ሰዓት ስለመጨረሻ ግን የተሻለ አያስወራም። እንግዲህ እነሱን እሱ አያስወራም፣ ጭራሽ እስከ መጨረሻ ነው፣ በቃ የሱ ወሬ ቆንጆ። ባለአራት መኝታ ቆንጆ ቤት አግኝ ይቻሉና አቅምሽን መጠየቅ ከዚህ በኋላ አቅም የሚባል ነገር የለም። እንግዲህ እኔና ኤምሲ እጃችን ረጅም እንደምታውቀው ማለት እውነት ነው። ኤምሲ ብዙ ተባብሮኝ፣ ከዚህ በኋላ አንቺ ጋር የሚቀር ምንም አይነት ነገር የለም። ከዚህ በኋላ በየወሩ የምትከፍያቸው ገንዘቦች ቀርተዋል ቆመዋል። ከዚህ በኋላ ቤትሽን ነው የምትረከቢው። እንግዲህ ለኛው ፈዋድ ታታሪው ፈዋድ መጀመሪያ መጥቶ ያው እሱ ሀሳቡን አንስቶታል። ባለስመኝታ የተገዛላት አለኝ ምንድነው ምንፈልገን የመጣው በስልክም አውርተናል። አይ የሆነ ከዚህ በፊት የነበረው ነገር ያው እናውቃለን በመካከላቸው የተፈጠሩትን ነገሮች በማለት አንቺ የሆነ ሰዓት ስሙን መጥቀስ ላይኖርብኝ ይችላል፣ ከሆነ ሰው ጋር እንትን ብለሽ በዛ ሰዓት ለማስቀናት ምንን አናውቅም። እና ከዛ ጊዜ ጀምሮ ወጥቶ ወርዶ ያው ከበፊቱ የበለጠውን ባለስንት መኝታ የገዛችው ብሎ ከዛ የበለጠውን ትልቁን ነው መግዛት የምፈልገው ብሎ ፏድ በድጋሚ ለኛው ባለአራት መኝታ የቤት ባለቤት አድርጎ ማለት ነው ባለ አራት መኝታ ያው ዴሚሲ ላይ ባለ አምስት ባለስድስት ቢኖር ያለውን የቤቱን የዴሚሲ ብራንድ የሚባለውን ትልቁን የካሪ አማራጭ ብሎ ባለ አራት መኝታ ከተጨማሪ ሰራተኛ ክፍል ጋር አምስተኛ ሰራተኛ ክፍል ያለው ስቶር ያለ ላውንደሪ የመቶ ዘጠና ካሪ የቤት ባለቤት አድርጎሻል

አይ በእርግጥ የእውነት እስከሚ መስላት ድረስ የሆነ ምን ማለት ነው ምን ማለት ነው? ይኸው ሁለት አይነት አግሪመንት ተዘጋጅተዋል። አግሪመንታችን በነፋስ ስልክ ላፍቶ ክፍለ ከተማ ከዚህ በፊትም ታውቂዋለሽ፣ ባለ አስራ ሰባት አንቀጽ አስራ ሁለት ፔጆች ያሉት ሁለት አይነት ውል፣ አንድ ገዢ ጋር የሚቀርብ ሁለተኛ ደግሞ ወደ ክፍለ ከተማ ወይም ደግሞ እዚሁ መዝገብ ቤት የሚቀመጥ ነው የሚሆነው፣ ተመሳሳይ የሆነ ውል እዚህ አይነት ጉዳዮች ተዘጋጅተውልሻል። አንቀጽ አንድ ላይ ስምሽና አበበሽ እንግዲህ ተረጅ አይ ፍራንክ ደግሞ ፔጅ ሁለት ላይ ክፈች ባለስት መኝታ እንደሆነ ባለ ሁለት መኝታ መቶ ዘጠና ካሬ አምስተኛ ተጨማሪ ሰራተኛ ክፍል ያለው እስቶር ይኖረዋል፣ ላውንደሪ ይኖረዋል፣ በረንዳ ባልከኒ፣ የወደፊቷን ኢትዮጵያ የሚመጥን እጅግ ለግሪ ቅንጡ አፓርትመንት ነው። እልህኛው ፍዋድዬ የቤት ባለቤት ያደረገሽ የምርኔ፣ በጣም ደስ ብሎኛል። እንደዚህ ሆናችሁ በማየታችሁ መምጣቱ ደግሞ የምር የበለጠ ደስ ብሎኛል፣ ደስ ብሎናል በቃ ማለት ነቁም ነገር ያይበለምሳሌ እንግዲህ አሁን ይሄ ሁሉ ነገር አይተሻል። ማለት እንደ ትልቅ ነገር አይቼው አይደለም ግን ረ ለአንቺ አለ አስቤ እና ደግሞ ይገባሻል ብዬሽ አስቤ ነው ያደረኩልሽ። ፉክክሩ እንዳለ ግን ያው በየወሩ ስትጨናነቅ አይሻልም። በየወሩ ስትጨናነቅ አይሻልም። ደስ የሚለው ነገር እነሱም የሚያመቻቹት የሶስት ከዛም በላይ የሚያመቻቹት የብድር አገልግሎት ስላለ ያው እሱም እሱም አለ ግን ያው ያም ጭንቀት እንዲኖር ስላልፈለግኩም ምትጨነቅ ምንድነው? ማድረግ ያለብኝ ምናልባት ያው በዓል አራት መኝታ ሲባል በተለይ አሁን በዓል ይዞት የመጣው ዲስካውንት በፊት ባለሶስት ወይም ደግሞ ባለ ሁለት የሚሸጥበት ዋጋ ነው። እርሙስ አስራ ሶስት ሚሊዮን ስድስት መቶ ምናምን ሽብራ አካባቢ ነው ስምንት ፕርሰንት አንድ ሚሊዮን ብር ነው የከፈለው ባለ አራት መኝታ አለ ጥያቄ የለውም አከፋፈሉ በስምንት ፐርሰንት ቅድመ ክፍያ ነው ስምንት ፐርሰንት ነው ቅድመ የተከፈለ ስምንት ፐርሰንት ወደ አንድ ሚሊዮን ሰማኒያ ሰባት ሺ ብር አካባቢ ነው የተከፈለው ከዛ ቀሪዎቹን ደግሞ ምን አድርጎናል በተዳሁን በአሉ በሚመጣችሁበት የዳግማኝ ትንሳኤ ወቅት ነው ለዲያስፖራዎች ወደ ኢትዮጵያ ፍሎ ለሚያደርጉ ዲያስፖራዎች ተብሎ እስከ ሰላሳ ፐርሰንት